ልዩ አንቺ ነሽ ደግሞ የልቤ ልቤ የሰጠሻቸው። ቆይ መቼ ነው ችግር መፍጠር የምታቆሚ? ቤዛ ያለችው ነገር አምነው ዴቭና ፍቅር መረዘሻል እያሉ ነው። አደይ እየተባለ ልጅ እዚህ ቤት ላያት አልፈልግም። መታሰር አለባት። ፍቅር፣ አዎ እኔ ምንም አላደረግኩም። ዳይመንድ ነው አትስማውም። ቆይ እንዴት ነው ሰው እህቱን መርዝ የሚያበላ? በቃ ትይን። ቆይ ሻውኔት ሄደ ይባላል። አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ታነሽ ቤዛ እኔ ምንም ያደረግኩት ነገር የለም። ፍቅርና ቤዛ የሚሉትን ነገር እየሰሙ እንደዚህ አይበሉኝ። እኔ ምንም አላደረግኩ። ቤዛ፣ ስምጣና ሁሉንም ነገር እንነጋገራለን። አሁን ተረጋጊ፣ ሂጂ፣ ክፍልሽ ግቢ። እንደዚህ ይሻላል። አዎ ሂጂ፣ ግቢ። ቤዛ፣ ስምጣና ሁሉንም ነገር እንነጋገራለን። እስከዛ ድረስ ግን ማናችሁም አደይን ምንም ነገር እንዳትናገሯት። ሂጂ፣ ግቢ። አሀ አሁን ምን ለማመጀመሽ? ቅድም ምን አባሽ እያልሽ ስፎክሪ ነበር? እሺ ኮ የእውነቱን ነገርኩ አደል እንዴ? ፈልገው ለእኔ ነገርሽኝን፣ ሁሉንም እቤት ሄደሽ ለሁሉም ባሉበት ተናግረሽ አደይ ነጻ ታውቃታለሽ። ልቀቅኝ! እንደውም በቃ ልቀቅኝ! በቤዛ መርዝ ተጠቂ ሆነው ወደ ሆስፒታል ገብተው የነበሩት ዴቭ እና ፍቅር አሁን ላይ ወደ ቤታቸው ተመልሰዋል። ሆኖም አደይ ናት የመረዘችን፣ ከዚህ በኋላ አይኗን ማየት አልፈልግም በማለት ፍቅር ለእናቷ እየተናገረች ነው። እናትም ቢሆን የልጃቸውን ንግግር ሙሉ በሙሉ እውነት ነው ብለው ተቀብለዋል። ይህንን ተከትሎም አደይ እንዴት ልጅን ትመርዥብኛለች በማለትም ክፉ እየተናገሯት ነው። አደይም በዚህ ሁኔታ እዚህ ቤት መቀጠሉ ጥሩ ስላልሆነ በቃ ወጣለሁ በማለት ልብሶቿን ሰባስባ ተነስታ ነበረ። ሆኖም እስኪ ቆይ ቤዛ ትምጣና እንነጋገራለን ሁሉንም አሁን ወደ ክፍልሽ ግቢ በማለት እንድትመለስ አድርገዋታል። እመቀ ግን ዴቪና ፍቅርን የመደዘቻቸው ቤዛ እንደሆነች ስላወቀም በጭራሽ ሊለቃት አልፈለገም ጉሩቧን አንቋትም ትክክለኛውን ነገር ካልተናገርሽ አለቅሽም በማለት እያጨናነቃት ነው። በስከ መጨረሻም አዎ እኔ ነኝ የመረስኩት፣ በቃ ልቀቀኝ፣ ምንም ልታደርገኝ አትችልም እያለችም ነበረ። እሱ ግን ከወዲያ ወዲህ በየመንገዱ እየጎተተ ሲያጋጫት ነበር። በዚህ ሁኔታ በስከ መጨረሻም እታለም ተመልክታለች። ቤዛ በማለት እየተጣራች ነው። ማሚ እያለችም ድንጋጤ ውስጥ ገብታለች። ምክንያቱም እየሰራችው ስራ አሁን ላይ ይጋለጥብኛል በሚል ፈራች። እዛ ላይ ስትታገል ማየታቸውን አልወደደችውም። ሰላም ጤና ይስጥልን ውድ ቻናሌ የቤተሰቦች እንደምናላችሁ በያላችሁበት በአለምዳርቻ በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 118ን እንመለከታለን። እንግዲህ በቤዛ ተመርዘው ወደ ሆስፒታል ያመሩት ዴብና ፍቅር እዛው ከሆስፒታል እንዳሉ አደይ ናት ዓይንህን ግለጥ እሷናት የመረዘችንን እያለች ለዴብ እየነገረችው ነበረ። ዴብን በጭራሽ አደይ ይህንን ልትሰራው አትችልም። ሆኖም ቀረም ቤዛናት ልትመርዘን የምትችለው እያሉ እየተከራከሩ ነው። በዚህ ሁኔታ አደይ የደብን እና የፍቅርን ሁኔታ ልታያቸው ወደ ሆስፒታል ታመራለች። ከገደልሽን በኋላ ለምን እዚህ ትመጫለች? በማለት እየተጨቃጨቀች ነው። ፍቅር ምን እያልሽ ነው? አደይ እንደዚህ አይነት ስራ አትሰራም እያሉን ክርክር ገጥሟል። ደብን ፍቅርን ለማሳመን ቤዛ ያመጣችውን እንጀራ ከበላ በኋላ እንደዚህ አይነት ክስተት እንዳጋጠመው እየተናገረ ነው። ሆኖም ፍቅር የአዴይ ጥላቻ ስላለባት በፍጹም ቤዛ ልታደርግ አትችልም። አዴናት ለምን አትሰማኝም እያለች ዴቪድ ለማሳመን እየሞከረች ነው። በዚህ ሁኔታ ለምለም ትከሰታለች። ለምለምንም እንደዚሁ አብራ ወነጀለቻት። ሁለታችሁ ተባብራችሁ ነው እኛን ለመግደል ያስባችሁት ምክንያቱም እኔና ዴ ፍቅር ስንሆን አትወጅምና በቅናት ተነሳስተሽ ይህን ድርጊት ፈጸምሽው በማለት አዴን በሐሰት ከሰሰቻት። ታዲያ በሚያሳዝን ሁኔታ ከፍቅር ብቻ አይደለም ይህንን ነገር የሰማችሁ። ምን አይነት ክፉ ሴት ነሽ ግን ዴቪድ ለምን መረሽው እያለችም ተጨቃጨቀቻት። እሷም ስለምትሉት ነገር አይገባኝም ለምንድን ነው እኔ በሰው ላይ ይህን ያህል ተንኮልና ክፋት የማስበው እያለችም ለማሳመን ብትሞክርም አሁንም አደይ ምንም ሰሚ ጆሮ አላገኘችም። ቤዛም ከሆስፒታል ስታስመስል ሰንብታ ወደ ቤት በምትመለስበት ሰዓት ከደመቀ ጋር ይገጣጠማሉ። ደመቀ መርዙን የመረዘቻቸው ቤዛ እንደሆነች ስለተጠራጠረም ጉርቧን አንቆ በአደይ ላይ አንዳች ተንኮል ሰርተሽ በነፃነት አልለቅሽም በማለት ጉሮሮዋን አንቆ እያሰቃያት ነው። እባክህ ልቀቀኝ፣ ምንም ያደረግኩት ነገር የለም በማለትም ለመሸፋፈን ሞክራለች። ደመቀ ግን በፍጹም ትክክለኛውን ነገር እስካልተናገርሽ ድረስ አልለቅሽም በማለት ግጥም አድርጎ ይዛታል። አንዳንዴም በጥፊ ያጋጫታል። እስከ መጨረሻም ስትጨናነቅ አዎ እኔ ነኝ የመረስኳቸው በማለት ራሷንም ታጋልጣለች። ይህን የደመቀ አንችንማ ለፖሊስ ነው አሳልፊ የምሰጥሽ በማለትም በዋዛ ሊለቃት አልፈለገም። ከዚህ በፊትም ከፍተኛ ድብደባ እንዳደረሱባት ሁሉ አሁንም በሰራችው ወንጀል ዋጋ እያስከፈሏት ነው። ቅምጥልም በጣም አንቺ የተረገምሽና ክፉ ሴት ነሽ በባለፈው ያንን ወንጀል ሰራች። ፍሬም ከክፋትሽ አትመለሽም። ለማንኛውም ገና ዋጋሽን እንሰጥሻለን እያለችም ዛተችባት። በሌላ በኩል ቅምጥልና ንጉስ አሁን ወደ ጥሩ መግባባት የመጡም ይመስላሉ። ማለትም ምንም እንኳን አደይ ቢወዳትም አደይ የዴብ እንደሆነች ተስፋ ቆርጧል። ከዚህ በኋላ እኔናንቺ በፍቅር መኖር አለብን በማለት አሁን የፍቅር ጥያቄዋን እንደተቀበላትም ይነግራታል። እኔ ቅምጥልም የፍቅር ጥያቄዋን ስለተቀበላት እጅግ በጣም ደስተኛ ሆናለች። ባቡሬ በለምለም ምክንያት የአደይን ጸባይ ጠንቅቆ ያውቃል ያውቃልና አሁን ላይ ከአደይ ላይ አንዳችም ነገር ስታደርጊ ማየት አልፈልግም በማለት ዛሬ ሊበቀላት እንደሚፈልግ እየተናገረ ነው። እሷ ግን ከዚህ በፊት ወዳጇ እንደሆነና እንደውም የተባባሉትን ገንዘብ ስላልከፈላት ከአንተ የሆነ ነገር ቀርቶኛል እያለችም ነበረ ቆይ አልለቅሽም እንደውም እየሰራሽውን ስራ ሁሉንም አንድ ባንድ አጋለጥሻለሁ በማለትም እየተናገራት ነበረ። ታዲያ ይህን የደመቀ ለአደይ ጥብቅና መቆሙ የሆነ ስጋት ውስጥ ጨምሮታል። ማለትም ለምለም ስላገጣት፣ ምናልባትም በመጥፎ ገጸ ባህሪ ስለሳለው አሁን ላይ አደይንም እንደዚ አይነት ተንኮል ይሰራል ብሎ ስላሰበ ሆኖም አደይን በጣም ነው በለምለም ምክንያት ያደይን ጸባይ ጠንቅቄ ያውቃለሁ። እሷ አንዳችም ነገር እንዲከፋት አልፈልግም በማለት አዴ ላይ በሚደርሰው ነገር ከልብ ሊያግዛት እንደሚፈልግም እየተናገረ ነው። ሪታም የምትወደውና የምታማክረው በሳቅ በቀልዱ የሚያዝናናት ቪዲዮ እየሰሩ ብዙ ነገሮችን መደሰት የሚችሉ ሁለቱ ልጆች አሁን ላይ ተለያይተው አሹ ንፍቅ ብሏታል። በዚህም ምክንያት አዴ ባጠፋችሁ ለምንድነው አሹን እያባረርሹ በማለት እየተናገረቻት ነበረ ካ እሱን አፍቅረች ነበረ። አንድ ባላገር ከቤት ወጣ አልወጣ ለምን ትጨነቂያለሽ? እያለችም ለማናደድ እየሞከረች ነው። እታለም ልጆች የታመውብኝ ከሆስፒታል ገብተው እየተሰቃየ፣ አንቺ ደግሞ ስላሹ ትጠይቅኛለሽ? እኔ እሱ ምን አገባኝ የትስ ቢገባ መለሰችላት። ሆኖ ምሬታ ስለተናደደች ጥላቸው ነበረ ትታቸው የወጣችው ፍቅርና ዴብም ከሆስፒታል ሲረዱ ቆይተው ወደ ቤታቸው ተመልሰዋል። እናት ይህኔ ሁለቱንም ስታያቸው በጣም ተደስታለች። ልጆቼ አሁን ተሻላችሁ ወይ እንዴት ናችሁ? በማለትም ጠየቀቻቸው። አሁን ላይ እንዳገገሙም እየተናገሩ ነው። በዚህ መካከል ፍቅር ወደ ሆስፒታል ባንሄድ ኖሮ እኮ ሁላችንም ጸጥ ብለን ነበረ። አደይ በጣም ክፉ ሴት ናት፣ እዚ ቤት መውጣት አለባት። እንደውም ከዚህ በኋላ አይኗን ላየት አልፈልግም በማለት ለእናቷ ትነግራታለች። እውነትሽነው ልጄ፣ አንቺን ባለመስማቴ ብዙ ነገር አጥቼ ነበረ አረፋችሁልኝ እንጂ ከዚህ በኋላ ሁላቸውም ዋጋቸውን ያገኛሉ፣ በማለት እናት የልጃቸውን ንግግር አምነው ተቀብለዋል። በዚህም መካከል አደይ እንዴት ልጆችን ትመርዣለሽ? እንዴት እንደዚህ አይነት ስራ ትሰሪያለሽ? አምኜ ባስጠጋዎች፣ በማለት እየወቀሷት ነው። አደይም የቤዛን ንግግር ሰምተሽ እንዴት በዚህ ልክ ባሰትከሽኛለሽ? እኔ ስለምትዩ ነገር በፍጹም አላውቅም እንዴትስ መርዝ ልመርዛቸው እችላለሁ እያለች ነጻ እንደሆነች ልትናገር ልታስረዳቸው ብትሞክርም እሳቸው ግን ለመስማት እንኳን ፈቃደኛ አይደሉም። ታዲያ ዴብም አደይ በጣም ንጹህና መልካም ሴት ናት፣ አደይ በፍጹም ይህንን አታደርግም በማለት እየተከራከረላት ቢሆንም ከዚህ በኋላ ጥብቅና አያስፈልግም? በቃ የሰራው ማን እንደሆነ ገብቶኛል በማለት እሳቸውም ወንጀሉን አደይ ላይ ያደርጉታል። አደይም ይህንን ከሰማች በኋላ በዚህ ሁኔታ እዛ ቤት መቀጠሉ ከባድ ሆኖባታል። ልብሶቿን ሰባስባ ልትወጣ ስትልም ዴብ ወደ ክፍሏም ይከሰታል። ምንድን ነው አደይ እያለም ጠየቃት። እሷም ከዚህ በኋላ እዚ ቤት በዚህ ሁኔታ መቀጠሉ ጥሩ አይመስለኝም። ም እባክሽን አትውጭ እሺ፣ ቤት እንከራይ ይላታል። እሷም እኔ እናንተ እስካልተጋባን ድረስ አንድ ቤት መኖር አንችልም አለችው። እንደዛ ሳይሆን ለብቻ ተመልሶች ሰው ቤት እንድትገቢ አልፈልግም በማለት እየነገራት ነበረ። ለማንኛውም አሁን እዚህ ቤት መውጣት ይኖርብኛል እያለችም ልብሶቿን ጠቅላ እነታለምን ለመሰናበት ሳሎን ላይ እንደተሰበሰቡም ትሄዳለች። የት ለመሄድ ነው አለቻትም። በቃ ከዚህ በኋላ እዚህ ቤት ልወጣ ነው። ታለም በጣም አመሰግናለሁ። በዚህ ሁኔታ በነፍሰ ገዳይነት እየተጠረጠርኩ እዚህ ቤት መቀጠሉ ጥሩ አይመስለኝም አለቻት። እታለምም ቆይ እስቲ ቤዛ ትምጣና ነገሩ ይጣራ በማለት አደይ ሀሳቧን እንድትቀይር ያደርጓታል። ወደ መኝታ ክፍሏም ገብታ ትቀመጣለች። ምለምና ባቡሬ በአንድ ማድ ምግብ እየበሉ ነው። ይህኔ እጇ ላይ ቀለበቱን ይመለከተዋል። ምን ነው ቀለበቱ እስካሁን አለ ይላታል። እሷም ምንም እንኳን ትቷት ቢሄድም የምትወደው ኤላ ያሰረላትን ቀለበት ግን እንዲሁ በዋዛ ማውለቅ እንዳልፈለገችም ከልቡ ይረዳል። ማለትም ሴቶች ግን በጣም ትገርማላችሁ፣ ስታፈቅሩ በዚህ ልክ ነው እያለም እየተደነቀ ነበረ። ታዲያ የቀረበላቸውንም ማድ እየተጎራረሱ ነበር የጨረሱት። ማለትም ባቡሬ የፍቅር ጥያቄ ሊያቀርብላት አስቦ የጣቷን ቀለበት ሲመለከት አሁንም ኤላ ከልቧ እንዳልወጣና ተመልሶ ቢመጣ ልትቀበለው እንደምትችል ይህ ነገር ያሳስበውም ይመስላል። ሮማን አሹ ጠፍቷ ስለሰነበተ ወደ ቤትም መታ አንኳኩታ ነበረ። ታዲያ በር ላይ የከፈተቻትም እሬታ ናት። የት ሄዶ ነው አሹ በማለትም ጠየቀቻት። እንጃ የት እንደሄደ አላውቅም። ለማንኛውም እዚህ ቤት ወጥቷል በማለትም ም ነግራታለች። ሰሞኑን ከአንቻ አልመጣም እንዴ እያለችም ሪታ እየጠየቀች አት ነበረ። እኔ እንጃ ብጠብቀው እስካሁን የውሃ ሽታ ሆኖብኛል፣ ምንም ላገኘው አልቻልኩም እያለች ስለ ጠፋ አባት እየተጨናነቀች እንደ ሰነበተችም ነግራታለች። ታዲያ ባሹ መጥፋት ሮማንም ብቻ ሳይሆን ሪታንም ድብርት ውስጥ ከቷታል። ማለትም የምትወደው ወዳጇ ብዙ ነገር እየተጨዋወቱ ና ቪዲዮ እየሰሩ ደስተኛ ሆነው መኖር ይችሉ ነበር። አሁን ላይ ግን እነዛ ነገሮች የሉም። ታዲያ ቤት ውስጥም አሁን ከፍተኛ የሆነ ድብርትን እያስተናገደች ትገኛለች። ደመቀን ቤዛን ይዞ ከወዲያ ወዲህ እያጋጫት መሬት ለመሬት እየጎተታት ሳለም እታለም ትመለከታለች። ቤዛ በማለት እየተጣራች ነው። እሷም ማሜ እያለች በድንጋጤ ክው ብላለች። ማለትም እያንዳንዱ የሰራቻቸው ወንጀሎቿን ያጋልጥብኛል በሚል ስሜትም ይመስላል ብቻ፣ ክፉኛ ተደናግጣለች። በሚቀጥለው ክፍል የቤዛን ተንኮልና ሴራ ወይዘሮች አለም ያውቁ ይሆን? በግልጽ አደይስ በሐሰት የተከሰሰችው ንጽህናዋ ይታወቅላታል? እስኪ ሁሉንም አብረን የምንከታተለው ይሆናል። የድራማው ድምቀት የሆነው አሹስ ውስጥ ተመልሶ ይመጣ ይሆን? እሱስ ንጽህናው ተረጋግጦለት ስራውን ይቀጥላል ወይስ በዛው ይቀራል? ለማንኛውም ሁሉንም አብረን የምንከታተለው ይሆናል። ለዛሬ ሰራተኛዋ አደይ ክፍል 118 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዣችኋለሁ። ባይ ባይ።